ወዳጃችን የዘመናት የሰው ልጆች የቅርብ አጋር ሆነው አጥር ድንበር እንዳይደፈር ዘቦ ነው እየጠበቁ እንደ አስፈላጊነቱ ደግሞ የቤት ጌጥና እጫዋች ሆነው የኖሩት እነቡቺ ከዚህ ቀደም ዘራቸው ያልሆነ ሌላ ፍጥረትን ጡት እያጠቡ ሲያሳድጉ ያየን የሰማንባቸው አጋጣሚዎች መኖራቸው ባያጠያይቅም ውሻዋ ቲቲ ጡቷን ለሰው ልጅ እያጠባች ነው የሚል ወሬ ግን ከዚህ ቀደም ተሰምቶ ስለማወቁ እንጃ። እናማ ይኸው ከሰሞኑ ከወደ ሀገረ ህንድ የተሰማው ወሬ የአስር አመቱ ታዳጊ ህንዳዊ የውሻ ወተት ነገር ልቡን ንሁልል ያደረገበት ሆኖ እነ ቲቲን ከያሉበት አሳዶ ጡታቸውን ይመጠምጠው ይዘዋል እንደሚል ኦዲቲ ሴንትራል ድረገጽ አጀብ ነው እኮ እናንተዬ ሳይል ባልቀረበት ዘገባው አስነብበዋል። ሞሂት ኩማር ይባላል እድሜው አስር አመት የሆነ የህንዱ አማናይት አንድ ግዛት ነዋሪ ነው። ገና የአራት አመት ታዳጊ ሳለ አንስቶ የውሻ ጡት መጥባት የጀመረው ሞሂት ረባ ከረባ ካንተ ልጅ ተው ለሚል ወላጆቹ ግሳጼ ጆሮ ዳባ ልበስ ብሎ ይሄንን የውሻ ወተት ከነቲቲ ጡት ላይ እየመጠመጠ መጠጣቱን ዛሬም ድረስ ቀጥሎበታል። የእናቱን ጡት መጥባቱን የሁለት አመት ታዳጊ ሳለ ደህና ሰንብት ብሎ የተለያዩ ምግቦችን መመገብ የጀመረው ሞሂት በአራት አመት እድሜው ላይ መንገድ ለመንገድ ሲንጎማለሉ የሚያገኛቸውን ያጋተ ጡት ያላቸው ውሾች ጠጋ ብሎ ጡት እየጠባ መኖር መያያዙን አስመልክተው የተጠየቁት እናቱ ትዬ ፒንኪ የሆነ ጊዜ ላይ ሞሂት ጎዳና ላይ ውለው ከሚያድሩ ውሾች ጋር ሲጫወት ነበር የአንዷን ውሻ ጡት ሲጠባ አገኘው። ከዚያ በኋላ ይኸው ነገሩ አባዝ የሆነበት አጋጣሚውን ባገኘ ቁጥር የውሾችን ጡት የመጥባቱን ነገር ቀጥሎበታል ሲሉ ነው ምላሽ የሰጡት። በሚኖርበት አካባቢ ያሉ ወላድ ውሾች ሞሂት ጡት መጥባት ሲያምረው ወግድልን ብለው አያባርሩትም። ያሻውን ያክል ጠብቶ የውሻ ወተት የመጠጣት አምሮቱን አስታግሶ እስኪሄድ ድረስም ምንም አይነት ቅሬታ ያሰሙትም። ነገሩ ያሳሰባቸው ወላጆቹ ሞሂት ብቻውን ወደ ውጭ እንዲወጣ መፍቀድ ካቆሙ ሰነባብተዋል። ሌላው ቀርቶ ትምህርት ቤት እንኳን እንዳይሄድ ከልክለውት እቤት እንዲውል አድርገውታል። ወደ ውጭ ልውጣ ቢልም የሚከታተለው ሰው ተመድቦለት ነው የሚፈቀድለት። ይህ የመሆኑ ምክንያት ደግሞ ሞሂት ሲሮጥ ሄዶ የውሻ ጡት ላይ አፉን ገጥሞ እንዳይገኝ ለማድረግ ብለው ነው። ታዲያ ምንም እንኳ የሰፈሩ ውሾች ሞሂትን አውቀውትና ለምደውት ወተታቸውን ሳይሰስቱ ቢቸሩትም ከሰሞኑ ግን ከሌላ ሰፈር የመጣችን ውሻ ጡት ተጠባለው ሲል ሞሂት የውሻ ጥርስ ሲሳይ ሆኖ ነበር። ወደ ተለያዩ የሕክምና ተቋማቶች የመድኃኒት ያለህ ሲሉ ሞሂትን ይዘው ጎራ ያሉት ወላጆቹ እስካሁን ይህ ነው ችግሩ ተብለው ያገኙት ከውሻ ጡት ልጃቸውን የሚያስጥልፈውስ የለም። ትልቁ ስጋታቸው ደግሞ ሞሂት ጡት እጠባለሁ ብሎ ውሻ ጋር ሲሄድ በፈረንጅ አፍ ራቢስ ሲሉ በሚጠሩት በእብድ ውሻ በሽታ እንዳይያዝ ነው። ይህንን በሽታ ለመከላከል ክትባት እየወሰደ የሚገኘው ሞሂት የውሻ ወተት የመጠጣት ሱሱ ካልቆመ የሆነ ቀን ላይ በበሽታው እንደሚያዝ የህክምናው ዓለም ሰዎች ስጋት አላቸው። የሞሂትን የውሻ ጡት የመጥባት ነገር ይበልጥ ውስብስብ ያደረገው ደግሞ ሞሂት ከውልደቱ አንስቶ መናገር የማይችል መሆኑ ነው። እናም ለምን የውሻ ጡት እንደሚጠባ ጠይቆ ለመረዳት እንኳ ከሞሂት ምላሽ ማግኘት አለመቻሉ ነገሩን ለወላጆቹ እንቆቅልሽ አድርጎባቸዋል። አንዳንዴ ፈትለክ ብሎ እየሮጠ ከቤተሰቦቹ እይታና ክትትል የሚያመልጠው ሞሂት ጎረቤቶች ልጃቸው መንገድ ላይ የውሻ ጡት እየጠባ ነው የሚል ስሞታ ይዘው ሲመጡ ነው የሞሂት ቤተሰቦች ልጃቸው ለምን ሲሮጥ እንደሄደ የሚያውቁት። ጉዳዩን አስመልክተው የተጠየቁት ዲኬሲን የተባሉ ዶክተር የውሻ ወተት በሰው ልጆች ላይ ጉዳት የሚያስከትል አይደለም፣ ችግሩ በብዱ ውሻ የመጠቃት እድሉ ሰፊ መሆኑ ላይ ነው ሲሉ ነው አስተያየታቸውን የሰጡት። ወዳጃችን አያድርስ ነው እያሉ ፈጣሪ ለሞሂት ከውሻ ጡት የሚገላግለውን መፍትሄ ይቸራው ዘንድ ከመመኘት ሌላ ምን ማለት ይቻላል?